ቤተ ክርስቲያን ስትሄድ አትሰቀቅም። ምንም ሆነ ሂድ። ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን ምን ሁን ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም፣ ሊምርህ ነው ያመጣ። የልብ መድኃኒት ለኩላሊት አይሆንህም። ለኩላሊት የሚሆነው ለጨጓራ የታዘዘን ለሌላ በመሆኑስ ቀርቶ ሳይድ ኢፌክቱ በቀረልን። የእግዚአብሔር ቃል ግን ለሁሉም በሽታ የምናዘው አንድ መድኃኒት ነው። መድኃኒቱ አንድ ነው ለሁሉም በሽታ ይታዘዛል። አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ታማችሁ ጸበልት ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለ ዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። መከራ ትግስት ያስተምራል፣ ትግስትም ተስፋን ያስተምራል፣ ተስፋ ደግሞ አያሳፍርም ይላል። ቤተ ክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምሕረት ማድረግ ነው። ምሕረት የሌላቸው ሰዎች ምሕረት አያገኙ። ቤተክርስቲያን ስትሄዱ ማንንም የሚከስል ሌና ሊኖረን አይገባ ምረት ሳይኖረን እዚያው ማረን ማለት ምረት ሳይኖረን ማረኝ ይጥላል አትምርን ቢያዝ ተው ይተውላችኋል ይቅር በሉ ይቅር ይላቸዋል ወንዶች በሽታቸው ምንድን ነው ዝሙት ሴትን ባዩ ቁጥር በዝሙት መነደፍ ማለት ሴቶች የእነሱ በሽታቸው ምንድን ነው ትውዝፍት ጌጥ ማብዛት ማለት የካህናት በሽታቸው ምንድ ነው ትቢት ነው አይምሯችን ረቂቅ እግዚአብሔርን የሚያሰላስል ስለ እግዚአብሔር የሚያስል ስለ እግዚአብሔር የሚናገር ስልጣናችን ምጡቅ ተወዳዳሪ የሌለው ማለት ነው ባህል አንጣ እኛ ያሰርነውን መንግስት አይፈታው ይላል። እንዲህ ያሉ ይታበያሉ። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። አስር ሰሀን እንጀራ እያለ የንስሐ ልጆች እዚያው ይሻግታታል። ለሰው አይሰጣት አይሰጠውም ማለት ነው። ዝም ብሎ ያየውን እቃ ስጡኝ ማለት። የሽማግሌዎች ወይም የአረጋውያን በሽታቸው ምንድነው? ገንዘብ መውደድ ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከተራሱ ስር የሆነች ብራለች ለአንድ ጥፍል ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ አነጥፈዋለሁ ነው የሚለው፣ ማለት ነው። ይሄ አምስቱ ምናችን ነው፣ በሽታችን ነው። ሁሉም አይነት በሽታ ከቤተ ክርስቲያን በታች ነው። ቤተ ክርስቲያንን የሚያሸንፋት ኃጢአት የለም። ምንም የኃጢአት ማህበር ቢኖር ከጌታችን ከኢየሱስ ክርስቶስ ደም በላይ የሚሆን ኃጢአት የለም። ምንም ነገር ቢሆን በሱ ደም ይደመስሳል። ምንም ኃጢአት ከእግዚአብሔር ይቅርታ በታች ነው። የስላሴን ስም ማጥናት መማር በስላሴ ስም መመካት በአብ በወልድ በመንፈስ ሲበሉ አማትቦ መብላት፣ ከቤት ሲወጡ አማትቦ መውጣት፣ ወደ ቤት ስትገቡ የራሳችሁ ቤት እንኳ ቢሆን አማትባችሁ መግባት፣ ውላችሁ ወታችሁ እንኳ ቢሆን ተመልሳችሁ ስትገቡ አማትባችሁ መግባት፣ የራሳችሁን እስክብሪቶ ለሰዋውሳችሁ እንኳ ቢሆን ሲመለስ አማትቦ መቀበል፣ የትም ቦታ ላይ የስላሴን ስም ማህተም ማድረግ ነው። የጌታችን መድኃኒታችን ኢየሱስ ክርስቶስን ስም መጥራት፣ ሰይጣን ኢየሱስ እንደሚባል ስም አድርጎ የሚጠላው ነገር የለም። ታውቃላችሁ፣ ይህን እውነት የለም። የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ሲባል ከሰማይ በታች ከምድር በላይ ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል። ስለዚህ በጌታችን በኢየሱስ ክርስቶስ ስም መመካት፣ ስሙን ጠርቶ መተኛት፣ ስሙን ጠርቶ መውጣት፣ ትራንስፖርት የሚሆን መንገድ ላይ የሚሆን የእሱን ስም እየጠሩ መሄድ። በኢየሱስ ክርስቶስ ስም ድል የማይነሳ ጋኔን ሞክረ እስቲ። እግዚአብሔር ያሳያችሁ። ራሳችሁን ለመለወጥ ስንት ዓመት ለፍታችኋል? ደጋግሞ የሚጥለንን ኃጢአት ለመላቀቅ ስንት ዓመት ነው የደከማቸው? ሰባት ዓመት ጣርኩኝ፣ አንድ ኃጢአት ግን ሊለቀኝ አልቻለም አትበል። አምና ባይሳካ ዘንድሮም ጣር፣ ዘንድሮም ባይሳካ ከርሞም ጣር። ሰላሳ ስምንት ዓመትም፣ አርባ ዓመትም፣ ሃምሳ ዓመትም ሊያደክምህ ይችላል። ሕይወትን ሙሉ ለሕይወት ይጣርለታል። ደግሞ ጌታችን ኢየሱስ ክርስቶስ እንራመድ እንጂ ከቤተ ክርስቲያን ብቻ እንውጣ እንጂ አንድ ቀን ይመጣና ልጅ ተነስ ማለቱ አይቀር። እድገት ነው ክርስትና፣ እድገት ነው እንጂ አንድ ጊዜ የተወሰነ ወይም እድል አይደለም። እንደ እድል ተሰጥቶ አንድ ያለቀ ነገር አይደለም። ድኛለው ድኛለው፣ አይደል ብለ የምትኖረው አይደል፣ ሁልጊዜ መዳንህን ከክርስቶስ ጋር ይዘ የምትቀጥለው ነው። ስትወድቅበት የኖርከው ስጋ ወደ ስህተት ሲጥልህ፣ ወደ ዝሙት ሲጥልህ፣ ወደ ሌብነት ሲጥልህ፣ ወደ ውሸት ሲጥልህ፣ ወደ እንቅልፋምነት ሲጥልህ፣ ወደ ሆዳምነት፣ ወደ ዘረኝነት፣ ወደ ስድብ ሲጥልህ የነበረውን ስጋ ተሸከመው። አሁን ግዛውና ወደ ገነት ይዘው ራስ